አታታዘጋጁለት እንዲያውም፣ አጀባ አስራ አራት ዓመት ይህን ሁሉ ኃላፊነት ተሸክሞ ከእናቱ ጎን የቆመው ጀግናው መሐመድ እዚህ አጠገቢ አለ። ሰላም የተወደዳችሁ ተመልካቾቻችን፣ ከዚህ ቀደም በአስገራሚ ሁኔታ ቀጤማ እያጨደችና እየሸጠች አምስት ልጆቿን ያለ አባት የምታሳድገውን አንዲት የገጠር እናት አቅርበንላችሁ ነበር። በዛሬው መሰናዶ ደግሞ ለዚህ የገጠር ቤተሰብ ትልቅ ሰርፕራይዝ ይዘን መተናል። የዛሬውን ድንቅ ብስራትም በዚህ መሰናዶ እናሳያችኋለን። ጎረቤት ጋር ሰብሰብ ብለንም ቡና እንጠጣለን። በእርግጠኝነት በዚህ መሰናዶው በእጅጉ ትደሰታላችሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። ሰላም ጠናስጥልን። የተከበራችሁና የተወደዳችሁ የጦሳቲው ተመልካቾች እንዴት ናችሁ? ዛሬ ከዚህ በፊት ከምታውቁት በብዙ መልኩ ስሜታችሁን የነካ ፕሮግራም ባዘጋጀንበት ስፍራ ላይ ተገኝተናል። በደሴ ከተማ ከሚገኙ የገጠር ቀበሌዎች ውስጥ አንዱ በሆነው ቁርቁር ነው የምንገኘው። እንግዲህ ይህን ቀየት አውቅታላችሁ። ከዚህ በፊት እህታችሁ ልባባ ሰይድን ልጆቿን ለማሳደግ የምትወጣና የምትወርድበትን መንገድ ውሏን፣ ምን አይነት ስራ እየሰራች እንደሆነና በሕይወቷ ውስጥ ምን አይነት ፈተና እንደገጠማት እያንዳንዱን ነገር ተከታትላችሁ ነበረ። ዛሬ ደግሞ በእናንተ በመላው ዓለም በምትገኙ ተመልካቾቻችን መልካም ፈቃድ በጎነት፣ ዛሬ ከእህታችን ጋር መልሰን ተገናኝተናል ማለት ነው። ብዙዎቻችሁ ዳግም ይህን ፕሮግራም ለማየት ትጓጉ ነበረ። ዛሬ ግን በልዩ ሁኔታ ያው እንግዲህ ተገናኝተናል ማለት ነው። እንግዲህ ያው እህቴ ሉባ ባለች እዚህ ጋር ደግሞ ማታውቁት ታሪኩን የምታውቁት ጎረምሳ መሀመድ ሁሴን ከጎን አለ። ስለዚህ ቡናው ተፈልቷል፣ ዛሬ በጠዋት እንግዲህ ይኸው የቡና ቁርሱም ተዘጋጅቷል። እየተጫወትን አብረን ቆይታ የምናደርግ ይሆናል። ሉቤ እንዴት ከረምሽ? እንዴት እንዴት? አልሐምዱሊላ። ነበረ እንግዲህ ባለፈው፣ በመላው ዓለም እንግዲህ ተመልካቾቻችን በተለይ ያንቺን ፕሮግራም ካቀረብን በኋላ ብዙ ሰው እየደወለን ም ጋር በብዙ መልኩ ሀሳብ ሲሰጥ ነበር። እንዴት ነበር አንቺ ጋር? እስኪ እሱን ንገሪ። ያው አንተ መተካህርክና ሁኔታውን ሁሉን ነገር እድሜ ግን እድሜ ላንተ አላህ የፈቀደው ነው የሚሆነው አንተ መተ ካስተዋወከ ወንድሞች ጋር እና እህቶች ጋር በጣም እየተሰማቸው በስልክ ራሱ ሲደውሉ በቃ እንደ ቤተሰባዊ አይዞሽ በርቺ ተጎንሽንን ነው የሚሉኝ፣ ጀማል እና እንደው ያው በጣም ተስፋዬ የተሟጦ ነበር፣ ግን እነ ወንድሞቼ ጋር እና እህቶቼ ጋር ስላስተዋወቀ እድሜ ለሕዝብ አሁን ግን ተስፋ አለኝ። እንደው ከየት ከየት ደወልን ይላሉ ሲያወሩሽ? ያው ከውጭ ነው ከውጭ ነው በብዛት እና ያው ከውጭ ነው የሚደውሉት። አይዞሽ ነው የሚሉኝ እና ያው የሚልኩትልኝን ያህል ደግሞ ይሄን ያህል ልከንልሻለሁ አይዞሽ በርቺ ይሉኛል። ያው ከበርካታ ሀገራት ከአሜሪካም ከአውሮፓም ከአረብ ሀገራትም በጣም ብዙ ሰው እየደወለ በተለይ በአንቺ ጥንካሬ፣ በአንቺ ጽናት፣ ህይወትሽን ለመምራት በምታደርጊው ትግል ብዙዎቹ በጣም ተደንቀዋል። ከዛ ባሻገር ደግሞ አንቺን ለማገዝ እና ለመደገፍም በሙሉ ልብ ተነስተው ነበር እና እሱ በጣም የሚገርም ነበር። ምን ተሰማሽ ግን አንቺ እንደው እንደዛ እንግዲህ አያውቁሽም አይደል አታውቂያቸውም በእዚያ ፕሮግራም ነው የያዩሽ እንደው ደውለው ቀንም በአጋጣሚ ደግሞ የሰዓት ልዩነት ስለሚኖር ማታም ሊደውልሽ ይችላሉ ብዬሽ ነበረ እና ምን ስሜት ፈጠረብሽ ከዛ ቀን ወደዚህ ልባባ ውስጥ የተፈጠረው ስሜት ምንድን ነው በቃ ደስታ ነው የተፈጠረብኝ አሁን ማለት እኔ እንዲው ያው አንተ መተተ ርክ በኋላ ያው ለህዝብ ታስተዋወከኝ በኋላ በቃ በጣም ደስታ ነው የተሰማኝ እኔ ራሱ አሁን በቃ ባህሌንም ራሱ አይዞሽ ለጀነት ይበለው ልጆችሽንማ ሊያሳድግልሽ አይዞሽ ተጎንሽ ነን ልጆችሽ ሳሚልን እንዲህ በይል ሲሉኝ፣ በቃ እኔ ውስጤ በቃ ደስታ ነው የተሰማው። ደስታ ለካ እንዲው በቃ እንዲው ህዝብ እኔን በቃ አንተም ብሎኛል፣ አይዞሽ በርቺ፣ ጎበዝ ነሽ፣ ተጎንሽ ነን ሲሉኝ፣ በቃ በደስታ ነው የተሰማ ይጀማል ትልቅ ነገር ነው አይደል? ደስታ ነው የተሰማኝ። አይዞሽ አለሽ፣ ከጎንሽ ነኝ የሚል ወገን ማግኘት ትልቅ ነገር ነው ካሳለፍሽው ህይወት አንጻርና እዚህ ጎን እንግዲህ የማታውቁት ተመልካቾች መሐመድ ሁሴን በተለይ ወንድሞቹን ትምህርቱን አቋርጦ ተናናሾቹን ለማሳደግ እነሱን ለማገዝ የተለያዩ ስራዎችን እየሰራ ከእናቱ ጎን በመቆም እንግዲህ ቤተሰባዊ ኃላፊነቱን የቤተሰቡ ትልቁ ልጅ እሱ እንደመሆኑ በቻለው መጠን በዚህ እድሜው ስንት አመቱ ነበር ያልሽ? 14 አመቱ። አሁን ሰኔ ሰባት ቢደርስ ነው 15 ገና 15 የሚሞላው ማለት ነው። እና በ14 አመት ይህን ሁሉ ኃላፊነት ተሸክሞ ከእናቱ ጎን የቆመው ጀግናው መሐመድ እዚያ አጠገቢ ያለ እስኪ ራሱን ያስተዋውቀን። መሐመድ ሁሴን እንዴት ነው ዛሬ? እንግዲህ ከስራ አስቀረው ልቀጣ ነው ማለት ነው። ሰላም ነው አማን አለን ምን እንደምሰራው እስኪ ንገረኝ እንደው አሁን እንትን ካልክ ጀምሮ የተለያዩ ስራዎች እንደምሰራ ነግረኛለችና እስኪ ከአንተ ለስማ ብዬ ነው ያው አንዳንድ ስራዎችን ዘንቢል ምናምን እና ደግሞ ሸቅሎች ሳገኝ እነዛ ሰራሉ ዘንቢል ማለት መሸከም ነው የጭነት ስራ ምናምን ነው መሸከም እና ፉርስካ ምናምን እሸከማለሁ ከተማ እየዞርኩኝ እና ደግሞ ገጠር ውስጥ እንጨት ስራ ካገኘው እሸከማለሁ እሰራለሁ የእንጨት ስራ ምንድነው ማገራና ውራጅ ምናምን ነው የምሰራው ማገር እና ወራጅ እሱን መሸከም ነው። መቁረጥ ማዘጋጀት። አዎ፣ እንደዛ ነው የምንሰራው፣ እንጂ ገጠር ውስጥ ምሰራ ከተማ ውስጥ ምሰራለሁ። እስከ ስንት ተምረህ ነበር መሐመድ? ከዚህ በፊት ሰባት ሰባተኛ ክፍል። ዘንድሮ ነው ያቋረጥከው? አሁን ከዘንድሮ ከመስከረም ጀምሮ ነው አምና ጀምረ። አምና በዚህ መንገድ እየሰራህ ከዛ በኋላ የምታገኘውን ነገር ምንድን ነው የምታደርገው? የምታገኘውን ብር አጠራቅሜ አንድ ነገር ላይ አንድ ነገር ላይ መዋል ነው እንደ እንደ ልጅ የሚያታልህ ነገር አሁን ከተማ ብዙ ነገር አለ፣ ፓስቲኒ አለ፣ ለስላሳ አለ ምናምን እንደዚህ። ያው በእርግጥ እዛ ለመዋል የምትበላው ነገር ይኖረችላል፣ ከዛ ውጭ ግን ገንዘብ አታጠፋም ብላኛለች እናትህ። ከምን የተነሳ ነው ያ? አይ ከድህነታችን የተነሳ ማጠራቀም እና እንት ማለትም ስለ ለምዶብኝ ለዛ ስለዚህ፣ ያገኘው ነገር ጨርሽ አታጠፋም በቃ። በጣም አመሰግናለሁ። እንግዲህ ተመልካቾች አሁን የምንነግራችሁ በመጨረሻ እናንተ በመላው ዓለም የምትገኙ ተመልካቾች፣ ብዙ ሀሳብ፣ ብዙ እቅድ አለ። ባለፈው ሉቤ እንደጠየቅናት በተለይ የተሻለ ነገር ካገኘሁ አንድም ከዶሮ እርባታም ቢሆን የቻልኩትን ነገር ለማድረግ ዝግጁ ነኝ የሚል ሀሳብ ነበራት አይደል? ከዛ ባሻገር በጎችም ነበሩ። እነዛ በጎች ደግሞ ያው የርቢ ማለት የሌላ ሰው በጎች ነበሩ። ቤት ከሱም ጋር የተያያዘ አዳዲስ ለውጦች አሉና፣ ምን አዳዲስ ነገር አለ ሉቤ? እስኪ መጀመሪያ በኔ በኩል ያለውን ሳልናገር በፊት በአንቺ በኩል ምን አዲስ ነገር አለ እስኪ? ያው በጣም ለውጥ አለ። አሁን ህዝቡ ተጎኔ ከሆነ አይዞሽ ካለኝ ወዲህ በጣም ቤት የራሱ በጣም ለውጥ አለ። ልጆች የራሱ አኗኗራቸው፣ አበላላቸው፣ አመጋገባቸው ሁሉ ነገር ለውጥ አለ። አሁን በፊት እንጀራ እያማራቸው ሲኖር ሲበሉ ሲታጣም ሲያድሩ ነበር። አሁን ግን አልሐምዱሊላህ ህዝብ ካወቃቸው በኋላ ህዝብ ከረዳቸው በኋላ እንጀራ ራሱ እየጠገቡ እያደሩ ነው። እና አሁን ራሱ በፊት እንደነገርኩ አሁን ቤት ዱኒያ አንድ ዶሮ ራሱ ቤት የለችም ነበር። አሁን ግን ያው እንደነገሩ ሶስት በጎች ርቢ ነበሩ እነዛ በጎች አሁን በራሴ በአስቀርቼ ደግሞ አሁን አክዬ ሰባት ሆነዋል። አሁን ሰባት በጎች አሉ ቤት ውስጥ ያው የራሴ አዎ የራሴ ናቸው። እና ለውጥ አለ፣ በጣም ለውጥ አለ። በጣም ደስ ይላል። እንግዲህ ተመልካቾች እንደምታውቁት በጣም ትልቅ ችግር ሆኖ የነበረው ነገር የሉባባ የባንክ አካውንት አማራ ባንክ መሆኑ ነበር። አማራ ባንክ በመሆኑ ምክንያት ብዙዎቻችሁ በተለይ ውጭ ሀገር ሆናችሁ እንደ ልብ መላክ አልቻላችሁም ነበርና በዛ ምክንያት ብዙዎቻችሁ እንደ ተቸገራችሁ እየገለጻችሁ ነበርና ለአንቺም ደውለውልሽ እንደዛ ያሉሻሉ። አማራ ባንክ እኔ በመክፈቴ ሌላው ተቸግሮ ነው የኖረው አሁን ሲደውሉ እራሱ የኢትዮጵያ ንግድ ባንክ መሆኑ ነው። የለለሽ አካውንት የለለሽ ይሉኛል። ያለውን ችግር ያው መታወቂያ ሳያድሱ ሊቀርተው ነው ስላቸው፣ አንዳንዱ ደግሞ እንዴት መታወቂያ አይታደስልሽም? ችግርሽን እያወቁ እንዴት አያድሱልሽም? ይላሉ። ቀበሌ ብዙ ሰዓት እጃለሁ። ያው የሚያስከስሰንና የሚያሳስረን ስለሆነ ችግርሽን ብናውቀው አይሆንም ብለው መለሱኝ፣ እንጂ ያው ጠይቀውኛል። ያው ስለታገደ ማለት ነው። አዎ ስለታገደ እና የሚቻላቸው ደግሞ የሚሆንላቸው ደሞ ያው እንትን ያለላቸው በአማራ ባንክ አስገብተውልኝ። በጣም ጥሩ አዎ፣ በጣም በሚያስደስት ሁኔታ እንደው ምናልባት አዳዲስ ተመልካቾች ሆነው ጦሳቲውብን በደንብ የማያውቁ ኔን በደንብ የማያውቁ ካልሆኑ በስተቀር ሌሎቹ ነጻ ሆነው በኔ የላኩት አደራ አለ። ያንን አደራ ዛሬ ይዤ መጥቻለሁ። ከዛ ውጭ ባንቺ እንደውስካሁን በተለያዩ አጋጣሚ ምን ያህል አስገቡልሽ? እስከ ቅርብ ቀን አሁን ትናንትና ከትናንት ወዲያ ህጂ በተመለከትኩት መቶ ሰማኒያ አምስት ሺህ ብር ገብቷል። በጣም ደስ ይላል። ስለዚህ በአንቺ በአማራ ባንኩ መቶ ሰማኒያ አምስት ሺህ ብር ገቢ ሆኖልሻል ማለት ነው። እንግዲህ እሱ ከትናንት ወዲያ ቼክ ያረግሽው ነው። ከዛ በመቀጠል እንግዲህ ተመልካቾች፣ ይሄ በአማራ ባንኩ ገቢ ያደረጋችሁት ነው መቶ ሰማኒያ አምስት ሺህ ብሩ። በእኔ ደግሞ ያው ብዙዎቻችሁ በተለይ በአማራ ባንኩ መላክ ያልቻላችሁ በቀጥታ በጦሳ ቲዩብ አካውንት ስትልኩ ነበር የቆያችሁት። እና እንግዲህ ስማችሁን መጥቀስ ያለብን እየጠቀስኩኝ፣ ከዛ ውጭ ደግሞ ስማችሁ እንዳይጠቀስ ሀገሩና የገንዘቡ መጠን ብቻ እንዲጠቀስ ደግሞ የምትፈልጉ በዛ መንገድ እገልጻለሁ ማለት ነው። ስለዚህ ለእህታችን ሉባባ ፕሮግራሙ ከተላለፈ ጀምሮ አንዲት እህት ከጅቡቲ አምስት ሺህ ብር ገቢ አድርጋ ነበረ። ሌላ ደግሞ የጦሳ ለርኒንግ ሴንተር ወይም የኔ የእንግሊዝኛ ቋንቋ ተማሪ ሆነች አንድ እህት ሩማና ከዱባይ 6500 ብር ከዛ ባሻገር አንድ ወንድማችን ከአሜሪካ ነበራስካ 50076 ብር። አንዲት እህት ከአሜሪካ ኮሎራዶ ባለፈው አንገታቸው ላይ እንቅርት ላለባቸው እናትም አብራ ልካ ነበረ 30200 ብር። ግማሹን ለሳቸው ሰጥተናል። 15100 ብሩ የልዋባ ነው ማለት ነው። ከዛ ውጭ እስካሁን ማን እንደሆነ ባለቤቱ ያላወቅ ነው 7000 ብር አለ ገቢ የሆነ። ደውሎ ያላሳወቀኝ ወይም ያላሳወቀች ማለት ነው። እንደዚሁ አንድ ወንድም ከዛው ከአሜሪካ ነበራስካ 21700 ብር፣ ሌላ እህት ከሳውዲ 5 ሺ ብር፣ አንድ ወንድማችን እንደዚሁ ከአሜሪካ በተለያየ ጊዜ ድጋፍ የሚያደርጉ ወንድማችን ነው 15600 ብር፣ እንደዚሁ ሌላ ወንድማችን ከአሜሪካ ቺካጎ 31000 ብር። ውጭ ሀገር የምትኖር የሱሉላ ልጅ የሆነች ሀዋ የምትሰኝ አንድ እህታችን እንደዚሁ 50 ሽ ብር ልካለች እሷ። ከዛ በተጨማሪ በዚህ ሁለት ቀን ደግሞ አንድ ወንድማችን ከሳውዲ ሳይድ የተሰኘ ወንድማችን ለእናታችን አንገታቸው ላይ እንቅርት ላለባቸው እና በተመሳሳይ ለአንቺ ሀያ ሺህ ብር ነበር የላከው። ስለዚህ አስር ሺህ ብሩ ወደ አንቺ የሚቆጠር ማለት ነው። አንድ እህት እንደዚሁ ከሁለት ከሶስት ቀን በፊት ከስዊዘርላንድ ሀገር ሀያ ሺህ ብር ልካለች ማለት ነው። ይህ እንግዲህ በአጠቃላይ ሲደመር በእኔ ሁለት መቶ ሰላሳ ስድስት ሺህ ዘጠኝ መቶ ሰባ ስድስት ብር ነው ገቢ የሆነው። እንግዲህ ተመልካቾች ያው የአማራ ባንክ እንደመሆኑ እጅግ አስቸጋሪ ነበረ። ከንግድ ባንክም ለማስተላለፍ በጣም ያስቸግራል። በካሽ አውጥቼ ገቢ አድርጌ ደረሰኝ ዋለ። በዚህ ብቻ ሳይሆን ያው ሉቤም ለቴክኖሎጂውም ቅርብ ስላልሆነች ደረሰኝ፣ ትራንስፈር ምና የሚሉ ቃላት አወዛጋቢ ስለሚሆኑ አሁን በቀጥታ እንደጨረስን ይህን ፕሮግራም ደሴ ሂደን አማራ ባንክ ገብታ አረጋግጣ እዛው ቃሏን የምትሰጣችሁ ይሆናል ማለት ነው። 237 ሺ ብር ወደ ሉቤ የአማራ ባንክ አካውንት ገቢ ሆኗል። አሁን ደግሞ እሱን ወደ ደሴ አብረን ሂደን የምናረጋግጥ ይሆናል ማለት ነው። ስለዚህ በአጠቃላይ ተመልካቾች በእናንተ መልካምነት እንግዲህ ወደ አራት መቶ ሀያ ሁለት ሺህ ብር ገደማ ድጋፍ ተደርጓል ሉቤ ማለት ነው። እጅግ በጣም ነው የምናመሰግነው። ምን ተሰማሽ? ይኸው በእኔ የሚመጣው አደራ ይሄ ነው፣ አጠቃላይ ገንዘቡ ይሄ ነው። የተሰማሽ ስሜት ደስታሽን እስኪ ታዕሜ በላይ ነው ስልክ አሁን እኔ በጣም ነው ደስ ያለኝ እና እኔ ራሱ አሁን ስልክ እንኳን እኔ ዱኒያ ቅር ቀርቶ አይደለም እኔ የወለድኳቸው ልጆች ራሱ በጣም ከብደው ነበር። እኔ ራሱ አሁን እሱ እመም ላይ ሲወርቅብኝ ያንን ያንን ጉልበት ይዞት ያንን ጸባይ ይዞት ያን ሁሉ ይዞት እመም ላይ ሲወርቅብኝ ራሱ ጨለማ ውስጥ ገብቼ ብዙ ፈተና አውጣ አውረድ አሳልፈ ነበረ። ግን ሲል ደሞ በሞት ተለየብኝ። እኔ ራሱ የወለድኳቸው ልጆች በጣም ከብደው ነበር። እንኳን ዱንያ ወደፊት ያለው ግን አሁን እኔ እንኳን እድሜ ላንተ ግን ይሄ ህዝብ ጋር ይሄ ወንድሞች እህቶች ጋር ስላስተዋወከኝ በጣም ደስታ ነው የሚሰማኝ። እኔ ስልህ እንኳን ዱንያ ቤቴን መምራትና እንደዚህ ቤት መዋል ቀርቶ አይደለም እኔ ወደፊት ጨለማ ነበር እንትን ያለኝ፣ ግን አላይስጥልኝ። ግን እንደው እኔ ብቻ እኔ ቃላት እራሱ ያጥረኛል። ይሄ ነው ብዬ ለማለት ራሱ ያለ ደስታ እኔ ራሱ ሲደውሉ ከጎንሽ ነን ሲሉኝ ያለኝ እንትን በጣም ደስ ነው የሚለኝ። እንደገና መልሼ ነው የተወለድኩት እራሱ። እርስዎስ የተሰማው ስሜት ምን ይመስላል? ደስ ብሎኛል። ስለዚህ እንግዲህ በቀጣይ ያቀድናቸው እቅዶች አሉ አይደል ሉቤ? ብዙዎቹ ተመልካቾችም በቀጥታ ለእኔም ሲደውሉ አጋጣሚ ሆኖ አሁን ድርቅ ነበረ ሰሞኑን የከረመው ገና ዝናብ መጣል ጀመረ። ግዥም ለመፈጸም እንስሳትን ለማምጣትም ሁኔታው ስለማይፈቅር ነው ጋብ ያልነው እንጂ ዛሬ የምናሳያችሁ በዚህ መልኩ ሳይሆን በተጨባጭ የተደረገው ነገር ነበር እናሳያችሁ። ስለዚህ በቀጣይ ምን አቅደናል ሉቤ? አሁን ራህመቱ ያው እስከ ዛሬ ያው እንትን የለም፣ ፀሐይ ነው። ምንም ርዝቅ የለም። አሁን ግን ለእንስሳት ምግብ የሚሆን ነገር የለም፣ ምግብ የለም፣ ያው ለእንስሳት የምታበላው ነገር የለም። አሁን ግን ራህመቱ ያው እየጣለ ስለሆነ ወደፊት ያው ላም እገዛለሁ። አሁን ይሄን ብሩን በአካውንቴ እንትን ታለ፣ ያው ላም እገዛለሁ። ስለዚህ እስከ ሰኔ እስከ ሐምሌ ባለው በዚህ ሁለት ሰኔ ላይ አሁን ግንቦት ራሱ ያወጣል፣ ሰኔ እገዛለሁ። በጣም ጥሩ። ስለዚህ ተመልካቾቻችን እንግዲህ በቀጣይ ደግሞ እናቡሽ እዚሁ ለወተታቸውን እየጠጡ ከዛ ባሻገር ደግሞ አሁን ደሴ ወተት ስንት ገብቷል መሰልሽ? ሰማንያ ብር ገብቷል። በችርቻሮ ስልሳ ብር ነው። በጣም ጥሩ። ስለዚህ ፈጣሪ ፈቅዶ ላምሽን እያረባሽ ወተት እየሸጥሽ ከዛ ባሻገር ሌሎች ጎን ለጎን በጣም ከባድ ያልሆኑ ግን ደግሞ ህይወትሽን ለመምራት የሚያስችሉ ስራዎችንም እየሰራሽ ልጆችሽን ማሳደግ የምችይበት እድል አለ። ከዛ ውጭ መሐመድ ጋር እያወራ ነበር። ብዙ ተመልካቾች በዚህ እድሜው ዛሬ ቤተሰቡ ስለተቸገረ መውጣት መረ